በስማአብ አብ በወልድ ወንፈስ ቅዱስ አህዶ አምላክ አሜን። የክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምንዋላችሁ አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እነዚህ የጀመርናቸውን ክርስቲያናዊ ስነ ምግባር ተካሀይ ትምህርቶች ዛሬ እግዚአብሔር በፈቀደ እንቀጥላለን። አምላካችን እግዚአብሔር በመካከላችን ይገኝልን። ባለፉት ሳምንታት ያየናቸው ከአምላካችን ውጪ ልናመልካቸው ሰዎች የሚችሉት አማልክት የነበሩትን ገንዘብን አይተናል። ራስን የሚያመልክ ሰው እንዳለ አይተናል። እነዚህን ተመልክተናል። ያቆምንባቸው ቦታዎች ደግሞ አሉ። በጸበል ቦታ ላይ አጋንን ትልቅ ሴራ እንዳለው ትልቅ ስራ እንደሚሰራ የሚሸነፍበትን ቦታ ስለሆነ በጸበል ቦታ ላይ ስንጠመቅ ጥንቃቄ ሁሉ ማድረግ እንደሚገባ ባለፈው ለተወሰነ ተናግረናል። እንዲሁም ጸበል ቦታ ላይ ማስተካከል የሚገባቸው ነገሮች እንዳሉ ለምሳሌ ተጠማቂያን በሽተኞችን የሚንከባከቡ ወይም ቤት መጸዳጃ ቤት ለማህበረሰቡ እንዳይጎዱ፣ ደግሞ የራሳቸው ውሃ ቢኖራቸው ከማህበረሰቡ ጋር እንዳይጣሉ እነዚህ እነዚህ ነገሮች መኖር ለአረጋውያን ለሕፃናት የተለየ ቦታ ቢኖር የተሻለ ነው ብለን ባለፈው ተነጋግረናል። ስለዚህ እነዚህን ነገሮች ቤተ ክርስቲያን ማስተካከል በደንብ ይገባል። ሌላው የመጀመሪያው ትእዛዝ እግዚአብሔር አምላክ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሆኑልህ ይላል እና የተቀረጸ ምስል ላንታ ታድርግ ይላል። የተቀረጸ ምስል ሲባል ለምሳሌ ብዙዎች ጣዖትንና የእግዚአብሔርን ታቦት መለየት ይገባል። እግዚአብሔር የተቀረጸ ምስል ላንታ ታድርግ ብሎ የሰጠን በተቀረጸ ታቦት ላይ ነው። ስለዚህ እራሱ እግዚአብሔር የተቀረጸ ነገር እየሰጠ የተቀረጸ ነገር ላንታ ታድርግ ይላል እና የተቀረጸውን ነገር ታቦቱን እግዚአብሔር አልፈቀደም ማለት አይደለም። ስለዚህ ታቦት የሰው የሰራው ወይም ሰው ያዘጋጀው ሰው ያስበው አይደለም። እግዚአብሔር ራሱ አዘጋጅቶ ለሰዎች የሰጠው እና የተቀረጸ ምስል ላንተ አታድርግ የሚለው ታቦትን ስዕላትን አይወክልም። ስዕላትም የአምልኮ መፈጸሚያ ናቸው። በድሮ ጊዜ የነበሩ ክርስቲያኖች በዋሻ ውስጥ አምልኮ ይፈጽሙ ነበር። ጥንታውያን ዋሻዎች በውስጣቸው ስዕል ነበራቸው። ኤክሰፕት በመሰረቱ ብዙዎች ጥንታዊያን ቤተክርስቲያን ስዕላት አላቸው። ክርስቶስ በኦሪት ቤተ መቅደስ ውስጥ አስተምሯል። ሲያስተምር ቅዱሳን ስዕላት ነበሩ። እዛን ጊዜ ክርስቶስ እነዛን አልተቃወመም። ስዕሎቹንም አልነቀፈም። የሚነቀፍ ቢሆን ኖሮ ይነቅፍ ነበር እና በስዕላት ላይ አምልኮ ስዕላትን አይቶ መጠቀም መጽሐፍ ቅዱሳዊም ነው። ቤተክርስቲያናችንም ይህን ታደርጋለች። ለምንድን ነው ቤተክርስቲያን የመንግስተ ሰማያት ምሳሌ ናት። መንግስተ ሰማያት ውስጥ ደግሞ መላእክት አሉ። አሁን እቺ ቤተ ክርስቲያን የዛ ምሳሌ ስለሆነች መላእክት በስዕል አሉ። ቅዱሳን አሉ፣ ቅዱሳን በስዕል አሉ። ስለዚህ የነዚህ ህብረት ስለሆነች የነዚህ ስለሆነች የነዛ ቅዱሳን ስላት አሉ። ሌላው ቅዱሳን ስላት የቅዱሳን አባቶቻችን በተጋድሎ ይኖሩ እነ ኤልያስ ሊሆኑ ይችላሉ፣ እነ አብርሃም፣ እነ አቡነ ተክለ ሃይማኖትም ሊሆኑ ይችላሉ። ስለዚህ እነዚህ ሰዎች በቤተ ክርስቲያን ውስጥ ፎቶቸው መቀመጡ ልክ እኛ አባቶቻችንን አያቶቻችንን ቤታችንን እናስቀምጣለን። እነዚህ ደግሞ አባት እናት የላቸውም፣ ይህን አለም ንቀው ነው የኖሩት። ስለዚህ አባታቸው የእግዚአብሔር ቤት ውስጥ የእነሱ ፎቶ ይቀመጣል። ሌላው የሚወዷቸው በመንፈስ የወለዷቸው ልጆቻቸውም ውስጥ የእነሱ ፎቶ ይቀመጣል። ለዛ ነው ብዙ ሰው ሲሞት ፎቶ ተይዞ ነው የሚለቀሰ ስለሚወክለው ማለት ነው። ቅዱሳን ስልዓትን ለአምልኮ እንጠቀምባቸዋለን ስንል የምናያቸው ሰዎች ለምሳሌ፣ አንድ ስዕል ፊት ለፊታችን ቢቀመጥ ያንን ስዕል እያየን የዛን ሰው ታሪክ እናስታውሳለን። ለምሳሌ ማንበብ የማይችሉ መጽሐፍ የማይችሉ መስማት የማይችሉ ሰዎች ክርስቶስ ተሰቀለ ብሎ ለመናገር በስዕል መግለጹ የተሻለ ነው። ያንን አይተው ይረዳሉ። ያንን አይተው ይመለከታሉ። ሲጸልዩም ጸሎቱ ፊት ቆመው አንተ የክርስቶስ ስዕል ሆይ ብለው አይጸልዩም ክርስቶስ ሆይ ብለው ነው የሚጸልዩት። ወይ እመቤታችን ስዕል ቢሆን የእመቤታችን ስዕል ሆይ አይሉም፣ እመቤቴ ሆይ ብለው ነው የሚጸልዩት። ስለዚህ ቅዱሳን ስዕላት አይምሮን ለመሰብሰብ ለጸሎት እጅግ ጠቃሚዎች ናቸው። አይምሮን ሰብስቦ ለመጸለይ የሚጠቅሙ ናቸው። ሌላው ነገር ደግሞ ቅዱሳን ስዕላት በቤተ ክርስቲያናችን ውስጥ ትልቅ ድርሻ ያላቸው በጥንቃቄ ይቀመጣሉ። የቅዱሱን ስለሚወክሉ በአክብሮት ይቀመጣሉ። እኛ የታዋቂ ሰዎችን ልብስ በብዙ ሚሊዮን ብር ይሸጣል፣ በብዙ ዋጋ ይሸጣል። ስለዚህ ቅዱሳን ስዕላት ቅዱሱን ነው የሚወክሉት። መጽሐፍ ቅዱስ ለምሳሌ የእግዚአብሔር ቃል ነው፣ እንሳለመዋለን፣ እንስመዋለን፣ እንባረክበታለን። ስለዚህ ቅዱሳን ስዕላትን ልክ እንደዚሁ አገልግሎታቸው እንሰግዳለን። ለምንሰግደው ግን ለቅዱሱ ነው። ይሄ በጥንታዊው ቤተክርስቲያን የነበሩ የቬሮኒካ ስዕል የሚባል አለ። ሌሎች ስዕላትም ጥንታውያን ቤተክርስቲያኖች ይጠቀሙ ነበር። ስለዚህ ቤተክርስቲያናችን ቅዱሳን ስዕላት ሲባል ይሄን አይደለም የምንሰግድላቸው ለምሳሌ አንድ ሰው ጣዖት ስናመልክ ግንቡን የምንስም የሚመስለው ሰው ሊኖር ይችላል። እኔ ለምሳሌ እዚህ አካባቢ ብሰግድ ማንም ሰው መገመት ይችላል። ለካሜራ ሆኖ ይችላል፣ ለወንበሩ ሆኖ ይችላል። እግዚአብሔር ግን ምን እንደምሰራ በሚገባ ያውቃል። እንኳን የተማረው ሰው ይቅርና እኛ ዛፍ ያመልካሉ ብለን የምናያቸው ሰዎች ዛፉ አምላክ ነው ብትሏቸው በዛፍ ውስጥ ያለውን የአባቴ መንፈስ ነው የማከብረው ነው የሚሉት። ስለዚህ ለስዕሉ ሳይሆን ለስዕሉ ባለቤት ነው፣ ቤተክርስቲያን ስግደትን የምታቀርበው ለስዕሉ ባለቤት ነው። ስለዚህ የተቀረጸ ምስል ለአንተ አታደርግ ሲባል እነዚህ ነገሮች አይወክልም። ዛሬ በሚገባ የምናየው ሁለተኛው ትዕዛዝ የእግዚአብሔር የአምላክህን ስም በከንቱ አትጥራ፣ የእግዚአብሔርን ስም በከንቱ የሚጠራውን ከበደል አያነጻውም ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ ያለ የእግዚአብሔር የአምላክህን ስም በከንቱ ምን አትበል አትጥራ የእግዚአብሔር ስሙ የተቀደሰ ስም ነው። የተባረከ ስም ነው። ለዚህ ነው ስም ይቀደስ እንላለን። የተለየ ስም ነው። እግዚአብሔር ብዙ ስሞች አሉት። አማኑኤል ይባላል፣ ኤልሻዳ ይባላል፣ ሁሉን ቻይ እንለዋለን። ለእግዚአብሔር የሚሰጡ ስሞችን ለሌሎች ሰዎች አንሰጥም። ለማን ነው ሁሉን የሚችል ማንም የለም። ምንም የማይሳ ነው። ማንም የለም። ለእግዚአብሔር ብቻ የሚሰጡ ስሞች አሉ። አንዳንድ ግን ምድራውያን ስሞች ሆነው ለእግዚአብሔር የምንሰጣቸው ስሞች አሉ። ለምሳሌ እግዚአብሔርን አባት እንለዋለን። አባታችንን በስጋ ውለደን ደግሞ አባታችን ነው። እግዚአብሔርም አባታችን ነው። ግን የስጋ አባታችን ሌላ ነው። መንፈሳዊ አባታችን ደግሞ ሌላ ነው። እግዚአብሔር አባታችን ነው። ስጋዊ አባታችን ስጋዊ ነገር ይመግበናል። የሚታየውን የማይታየውን ደግሞ እግዚአብሔር ይመግበናል። ለምሳሌ በእውነት እንድንለይ ብዙዎቻችን ክርስቲያኖች እግዚአብሔር ቅዱስ ነው፣ ቅዱሳንም ቅዱስ ናቸው የእግዚአብሔር ቅድስናና ግን የእነሱ ቅድስና ይለያያል። የእግዚአብሔር ቅድስና የባህሪ ነው፣ ማንም የሰጠው የለም። ቅዱሳንን እግዚአብሔር ነው ቅዱስ እንዲሆኑ የሰጣቸው፣ እግዚአብሔር ግን እንዲሁ ቅዱስ ነው። ስለዚህ የቅዱሳን ቅድስና በጸጋ የተገኘ ነው አስገኛለሁ የእግዚአብሔር ግን አስገኘለሁ የለው። ስለዚህ የቅዱሳን ቅድስናም የእግዚአብሔር ቅድስና የተለያዩ ናቸው። ስለዚህ እግዚአብሔር ስም ብዙ ነገሮችን የሚያደርግ የተከበረ ስም ነው እንደ ማንኛውም ተራ ስም አይደለም። ለምሳሌ አንድ ሁለት ነገር ብናይ፣ የእግዚአብሔር ስም ድንቅ ታምራትን የሚያደርግ ነው። ሐዋርያት በአንድ ወቅት ወደ ቤተ ክርስቲያን ሄደው ነበር። አንድ ሽባ አዩ፣ የሚለምን ይህ ሽባ ቤተሰቦቹ በእውነት ቤተ ክርስቲያን ቤተ መቅደሱ አጠገብ የጣሉት ነበረ፣ ገንዘብን የሚሰበስብ ነው። ማታ ደግሞ መጥተው ይህንን ሰው ይወስዱታል። የሚወስዱት በሐዋርያት ሥራ ምዕራፍ ሶስት ላይ ነው የምናገኘው። የሚወስዱት ይህን ሰው ለመጥቀም ሳይሆን የሚሰበስበውን ገንዘብ ለመጠቀም ብለው ያንን ሰው ይጨቃጨቅበታል። በአንቺ ርግማን ነው በአንቺ ነገር ነው የተወለደው እያሉ፣ ይህ ሰው በር ላይ ቁጭ ብሎ ቤተ ክርስቲያን ሁል ጊዜ ይለምናል። ሐዋርያ ሁለት ሐዋርያት ወደዛ ሲሄዱ አገኙት። ከዛ በኋላ የምንሰጥ ነገር የለንም አሉት። በጌታችን በኢየሱስ ክርስቶስ ስም ተነስና ተመላለስ አሉት። ከዛ በኋላ በዚህ ስም ተነሳ፣ ቆመ፣ ተመላለሰ። ስለዚህ እግዚአብሔር የእግዚአብሔር ስም ለሚፈውስ ድንቅ ታምራትን የሚያደርግ ስም ነው። ተራ ስም አይደለም ማለት ነው። በእኛ ስም ሰዎች ሊድኑ አይችሉም። የእግዚአብሔር ስም ግን ጉልበት ያለው ስም ነው። ለአጋንንት ሁለተኛ ደግሞ አስፈሪ ነው። አጋንንት የሚንቀጠቀጡለት ነው የእግዚአብሔር ስም። ስለዚህ ተራ ስም ብቻ አይደለም። ሌላው የምንባረክባቸውን ሚስጥራት የሚፈጸምበት ስም ነው። የምንጠመቀው በአብ ወልደ መንፈስ ቅዱስ ስም ነው። የምንባረከው በእግዚአብሔር ስም ነው። እነዚህ ሁሉ ምሥጢራት የሚፈጸሙበት የእግዚአብሔር ስም ነው። ይህ ስም የሚያምን ሰው ሲጠራው ነው ጉልበት የሚኖረው። አሁን ብዙ ጊዜ ሰዎች እግዚአብሔርን ስለጠራን ብቻ የምንድን አይደለም። መጽሐፍ ቅዱስ ላይ ገርማቸዋል በሐዋርያት ሥራ ምዕራፍ 19 ቁጥር 15 ላይ አንድ ሰው ሐዋርያት እንደሚያደርጉት አውቆ አይቶ አንድ አጋንንትን በኢየሱስ ስም ውጣ አለው። ይህ አጋንንት አልወጣም። ይገርማቸው ጳውሎስን አውቀዋለሁ፣ ኢየሱስንም አውቀዋለሁ፣ አንተ ማን ነህ ያለው። የሚያምን የማያምን ሰው የእግዚአብሔርን ስም ሲጠራ እግዚአብሔርን ስም እንደጠራ ይቆጠርለታል። ስለዚህ የምንባረክባቸውን ጸጋ የምናገኝበት ስም ነው። ታዲያ መጽሐፍ ቅዱስ የእግዚአብሔርን ስም በከንቱ ምን አትበል አትጥራ ይላል። በከንቱም ይጠራውን እግዚአብሔር ከበደል አያነጻውም ይላል። እንዴት ነው ሰው በከንቱ የሚጠራው እግዚአብሔርን? ሲባል የተወሰኑ ነጥቦች አሉ። የመጀመሪያው በመሐላ ነው። የእግዚአብሔርን ስም የቅዱሳንንም ስም በመሐላ መጥራት አይፈቀድም። የምንናገረው ነገር መጽሐፍ ቅዱስ እውነት ከሆነ እውነት፣ ውሸት ከሆነ ውሸት። ከዚህ ወጣ ግን ኃጢአት ነው በደል። በማንም ሰው ስም ልንምልም አንችልም። በሰማይ ብንምልም ሰማይ የእግዚአብሔር ዙፋ ነው። በምድርም መማል አንችልም። ስለዚህ እውነት ከሆነ እውነት። በኦሪት ጊዜ መሐላ ይፈቀር ነበረ። መጽሐፍ ቅዱስ ኦሪት ዘዳግን ምዕራፍ 6 ቁጥር 13 ላይ አምላክህን እግዚአብሔርን ፍራ እሱንም አምልክ በስሙም ማል ይላል። በኦሪት ጊዜ በእግዚአብሔር ስም እንዲምሉ እግዚአብሔር ፈቅዶ ነበረ፣ ምክንያት ስለነበረው ነው። ምክንያቱን እናገኘዋለን። ትንቢተ ኤርምያስ ምዕራፍ 12 ቁጥር 16 ላይ በበዓል ይምሉ ዘንድ ህዝቤን እንዳስተማሩ በስሜ ሕያው እግዚአብሔር ብለው ይምሉ ዘንድ የህዝቤን መንገድ በትጋት ቢማሩ ይላል እነሱ በጣዖት ስም የሚምሉ አህዛብ ነበሩ በዛን ዘመን ስለዚህ እስራኤላውያንም በነሱ ጣዖት ስም መማር ስለጀመሩ እግዚአብሔር በነሱ ጣዖት ስም እንዳይምሉ በእግዚአብሔር ስም እንዲምሉ አዟቸው ነበር አሁን ግን እንደዚህ አይደለም ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ያስተማረን ትምህርት አለ በማቴዎስ ወንጌል ምዕራፍ 5 ቁጥር 33 ላይ ደግሞ ለቀደሙት በውሸት አትማል ነገር ግን መሀላችሁን ለጌታ እንደተባለ ተባለ ሰምታችኋል እኔ ግን እላችኋለሁ ከቱ አትማሉ በሰማይም አይሆንም የእግዚአብሔር ዙፋን ነው በምድርም አይሆንም የእግሩ መረገጫ ናት በኢየሩሳሌም በታላቋም ንጉስ ከተማ ንጉስ ከተማ ናት በራሳችሁ አትማል አንዲት ጠጉር ነጭ ወይም ጥቁር ልታደርጉ አትችሉም እኔ ልሙት ብለን እንኳን መማል አንችልም ማለት ስለዚህ እኛ ራሳችን የራሳችን እንኳን አይደለም የእግዚአብሔር ስለዚህ ከቶ መማል በመሐላ የእግዚአብሔርን ስም መጥራት አይቻልም። መጥራት ብቻም ሳይሆን የሚያስምሉም ሰዎች አሉ እግዚአብሔርን ስም በከንቱ እንድንጠራ የሚያደርጉ ሰዎች አሉ እስቲ እግዚአብሔርን በል እስቲ ማርያምን በል የሚሉን አሉ እንድንብል የሚያደርጉ ስለዚህ ቃላችን እውነት ከሆነ እውነት ውሸት ከሆነ ውሸት ማድረግ አለብን ይሄ የአንደበት ኃጢአት ነው የሚባለው በአንደበት የሚሰራ ኃጢአት ነው ከባድም በደል ነው ቅዱስ ዳዊት ለዚህ ነው በመዝሙር መቶ አርባ ቁጥር ሶስት ላይ አቤቱ ለአፌ ጠባቂ አኑር የከንፈሮቼን መዝጊያ ጠብቃለህ። ቅዱስ ያዕቆብ ደግሞ አንደበት እሳት ነው አንደበት ከብልቶች መካከል አመፀኛ ዓለም ሆኗል ስጋን ሁሉ ያሳድፋል ይላል። ስለዚህ አንደበት በጣም ለኃጢአት የምንቀርብበት የሚገርማችሁ እግዚአብሔር ሁለት ጆሮ አንድ አፍ ነው የሰጠን። ሁለት ጆሮ የሰጠን ብዙ እንድንሰማ፣ አንድ አፍ ያሰጠን ጥቂት እንድናወራ ይሄ አፋችን ይሄን ጥርስ ይህን ከንፈር አልፎ ነው የሚያወራው። መጽሐፍ ቅዱስ ይላል በቃል የተነሳ እኔ እላችኋለሁ ሰዎች በሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጣሉ። ከቃል የተነሳ ትጸርቃለ፣ ከቃል የተነሳ ደግሞ ትኮነናለህ ይላል። ስለዚህ የአንደበት ኃጢአት ነው በአንድ በአንደበት የሚሰራ በደል ነው። ይህንን መጠበቅ ያስፈልጋል። በመሀል ላይ እግዚአብሔርን ስም መጥራት የለብንም። ሌላው በርግማን ነው። በርግማን መካከል የእግዚአብሔር ስም አይጠራም። ብዙዎች በእግዚአብሔር ስም ይራገማሉ። እግዚአብሔር እንዲያርግ፣ እግዚአብሔር ይግደል፣ እግዚአብሔር እንዲህ ይሁን እያሉ የሚናገሩ ሰዎች ሊኖሩ ይችላሉ። ይህም ትልቅ በደል ነው። የእግዚአብሔር ስም መመረቂያ እንጂ መርገም አይደለም። ይሄ ትውልድ እንኳን ተረግሞ ተመርቆም አልተቻለም። መጽሐፍ ቅዱስ እንዲህ ይላል በማቴዎስ ወንጌል በምዕራፍ አምስት ቁጥር አርባ አራት ላይ እኔ ግን እላችኋለሁ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ የሚረግሟቸውን ሰዎች መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ሰዎች ጸልዩ ይላል። ስለዚህ የሚረግሙንን ሰዎች መመረቅ ነው። በእግዚአብሔር ስም መርገም አይቻልም። አንድ አባት ይባላል። አንድ ሰው ሰደበው። ይህ ሰው ይህ አባት አለቀሰ። ሰዎች መጥተው ስለ ሰደበ ነው ወይ አለቀስክ ብለው ጠየቁት። አይደለም አለ፣ በእኔ ምክንያት እግዚአብሔር ስለሚቀጣው ነው። በአንዲት ኃጢአት ስለሚቀጣው ነው ያዘንኩት ምክንያት ስለሆንኩኝ ነው እኔ አለ። ስለዚህ ሰዎች በእርግማን መካከል የእግዚአብሔርን ስመጥራት አይገባም። ሰው ክፉ ቢያደርግልን ቢያደርግብን በመልካም መልስ፣ ብድራትን ሁሉ እግዚአብሔር ይመልሳል። ለሚደበድብ ለአንተ ጉርጓር ለሚቆፍረው መልካም አድርግ፣ አትርገመው። እሱ እንደውም የተሻለውን ነገር እንዳያገኝ ነው የሚሆነው፣ የእግዚአብሔር ቅጣት የተሻለ ስለሆነ ስለዚህ ሰውን መርገም እርግማን መካከል የተከበረውን የእግዚአብሔርን ስም መጥራት ፈጽሞ የተከለከለ ነው። ሌላው በጣም በዘመናችን የተለመደው በቀልድ መካከል የተከበረውን የእግዚአብሔርን ስም መጥራት ነው። ሰዎች ዘፈናቸው እንዲያምርላቸው ብለው ዘፈናቸው የእግዚአብሔር ቃል እንዲኖርበት ብለው የእግዚአብሔርን ስም፣ የቅዱሳንን ስም የሚጠሩ ሰዎች አለ። ይህ በጣም ከባድ ነው። በዘፈን በቀልድ መካከል የእግዚአብሔር ስም አይጠራም። በእውነት የእግዚአብሔር ስም የሚጠራበትን ቦታ አለ። ስለዚህ በዘፈን መካከል የእግዚአብሔርን ስም መጥራት እጅግ በደል ነው ኃጢአትም ነው፣ የተከበረ ሚስጥራትን የምንፈጽምበት ስም ስለሆነ። ሌላው በኑፋቄ የትምህርት መካከል የሚጠሩ ሰዎች እግዚአብሔርን በከንቱ እንደጠሩ ይቆጠራል። ሰዎችን ለማሳሳት የእግዚአብሔርን ቃል እየተጠቀሙ ተገናርገው የእግዚአብሔርን ቃል እየተናገሩ የእግዚአብሔርን ስም ለመነገጃ ወይም ለመሸጫ የሚያደርጉ ሰዎች በኑፋቄም መካከል የሚጠሩ ሰዎች የእግዚአብሔርን ስም በከንቱ እንደጠሩ ይቆጠራል። ለምሳሌ በጥንቁ ጥንቆላ የሚሰሩ ሰዎች ጸበል ሊያዙሉ ይችላሉ። እዚህ ጸበል ተጠመቀ፣ የእግዚአብሔር ሰው ሊመስሉ ይችላሉ። ቅዱሳን ስላቤታቸው ሊያደርጉ ይችላል። በእግዚአብሔር ስም እየነገዱ ሰዎችን ወደ ኃጢአት የሚመሩ ብዙዎች ሊኖሩ ይችላሉ። ስለዚህ ይሄ በደል ነው፣ ኃጢአት ነው። ስለዚህ እነዚህም ሰዎች ቅጣታቸውን ያገኛሉ። በእውነት አንዳንድ ጊዜ እግዚአብሔርን መውደድ ማለት የእግዚአብሔርን ስም አቆላምጦ መጥራትም ግን አይደለም ብዙ ሰው የምንወደውን ሰው አሳጥረን ስሙን እንጠራለን የእግዚአብሔር ስም ግን እንደዚህ አይደለም እግዚአብሔር ከወደድ ነው የሚፈልግብን ነገር አለ ከኛ መጽሐፍ ቅዱስ ብትወዱኝ ትእዛዜን ጠብቁ ነው የሚለው ኢየሱስ እዬ ስላል ነው እግዚአብሔር እየ ስላልነው ነው አይደለም የሚወደው ሰው ትእዛዙን ነው መጠበቅ ያለበት ስለዚህ የእግዚአብሔርን ስም በንጽህና በቅድስና መላእክት፣ ቅዱሳን ተንቀጥቅጠው የሚጠሩትን ስም በእውነት በፍርሀት ሆነ ልንጠራው ይገባል። ስኒ በወደቀ ቁጥር እግዚአብሔር ስም ይጠራ። ሌላው ለእግዚአብሔር ብቻ የሚሰጡም ስሞች አሉ። ቅድም ያልናቸው ኤልሻዳይ፣ አዶናይ፣ አማኑኤል ብለን የምንጠራቸው አሉ። እነዚህን ስሞች ለእግዚአብሔር ብቻ ነው የምንሰጣቸው። በዛ ስም ሊጠራ የሚችልም ምንም ሰው ሊኖር አይገባም። ሌላው። የእግዚአብሔር ስም የሚጠራባቸው ደግሞ ቦታዎች አሉ። በጸሎት ቦታ የእግዚአብሔር ስም ይጠራል። ይህ አግባብ ያለበት ነው። በመዝሙር በትምህርት የእግዚአብሔር ስም ይጠራል። ይህንን ነገሮች እነዚህ ነገሮች ሁሉ የእግዚአብሔር ስም የሚጠራባቸው ናቸው። በሌላ በኩል ግን የእግዚአብሔርን ስም የተከበረ ስም ነው፣ ልንጠራው እንኳን የማይገባ ስም። ስለዚህ ቅጣቱ ደግሞ ከበደል አለመንጻት ነው። ትልቅ ቅጣት ነው። የእግዚአብሔርን ስም ያለ አግባብ የሚጠራ ሰው ከበደል የማይነጻ ነው። ይሄ ደግሞ ታላቅ ኃጢአት ከኃጢአት የማይነጻ ሊሆን ይችላል። ስለዚህ የእግዚአብሔርን ስም አክብረን ልንጠራው ይገባል። ሌላው ቀጥሎ የምንመለከተው ደግሞ የሰንበትን ቀን ትቀድሰው ዘንድ አስብ ይለው፣ ሶስተኛው የሰንበትን ቀን ትቀድሰው ዘንድ አስብ ይላል መጽሐፍ ቅዱስ። ስድስት ቀን ስራ ተግባርን ሁሉ አድርግ፣ ሰባተኛው ቀን ግን ለእግዚአብሔር ላመላክ ሰንበት ነው። አንተም ወንድ ልጅም ሴት ልጅም ሎሌህም ባሪያውም ከብቶችን በደጅ ውስጥ ያሉ እንግዳ በእሱ ምንም ስራ አይሰሩ። እግዚአብሔር በስድስት ቀን ሰማይና ምድርን ባሕርንም ያለባቸው ሁሉ ፈጥሮ በሰባተኛው ቀን አርፏል። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል፣ ቀድሶታል፤ ይላል ኦሪት ዘጸአት ምዕራፍ 20 ቁጥር ስምንት ላይ ነው። ሰንበት ማለት ረፍት ማለት ነው። ረፍት ማለት አምላካችን እግዚአብሔር መዳኒታችን አምላካችን እግዚአብሔር ስድስት ቀን ፍጥረታትን ፈጥሮ በሰባተኛው ቀን አርፏል። ይህ ረፍት ሰንበት ይባላል። መጽሐፍ ቅዱስ ቅዳሜንም እሁድንም ሰንበት ብሎ ነው የሚጠራው። ቅዳሜ ቀዳሚት ሰንበት ትባላለች። የመጀመሪያዋ የቀደመችው ሰንበት ናት። ዕለተ ሰንበት ደግሞ የክርስቲያኖች ሰንበት የምትባል ደግሞ እሁድ አለች። ሁለቱም ሰንበት ናቸው።